ሬኖሽ ማታ እንደዚህ አትለኝም ነበር። አይገርምም። ማታ ራሱ እንደዚህ ነበረ። እና እንዴት ነው ሴት ሆነሽ እንደዚህ የምታደርጊው? በእናትሽ ሙዴን አትወክምም። ደግሞ ይኸውልሽ እኔ በፆታ እኩልነት አምናለሁ። አሁን ኪራ ሳይመጣ አውጪና ጠይ ትሰማያለሽ። ገንዘቤን ከነ ዴሊቨሪ እኔ ምንም እያገባኝ አይደለም። ይሄ ምንድን ነው? እዚህ ምን ያደርጋል? ይልቅ አቦ በእናትሽ ቁጭ በይና የምትቀቢው ከሆነ ቃ ነው። አረ በፈጠረሽ ፈጣሪን ፍሪ እንጂ ቆይ፣ ለምንድን ነው ማፍረው? ሰላም ሰላም! ውድና የተከበራችሁ የአለምቱ ቤተሰቦች እንዴት ናቸው? ደህና ናቸው ይ አላችሁልኛ? ከኔ ጋ እግዚአብሔር ይመስገን ደህና ነኝ። እንደምን ቆያቸው እንደምን እስከዛ ደረሳችሁ። ካገረን ከውጭ ያላችሁ ሰላማችሁ ብዙ ስለ ተረብርፍ ይበልልኝ። እና ለቤቴ አዲስ የሆናችሁ ገባበሉ ማለት ነው፣ ላይክ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው፣ ወደ ዓለም ቻናል እና፣ እንዴት ናችሁ? ዛሬ በአዲስ ነገር መጥቻለሁ ማለት ነው። እንደምታውቁት ፅናት ዲራማን ይዤላችሁ መጥቻለሁ ማለት ነው። እና ዛሬ ያው ጽናት በጣም እንደ በፊቱ ልትጎዳ በጣም እያሰበች ነው። እና ያው በኪራና በነፂ በጣም እንትን እያል ነው ማለት ነው። አዲስ ነገር ይዞባት ስለመጣ በጣም ዱቦታ ነው የሆነባት። እና ያው ጽናት በጣም ያዘነችው ያለወዷም ቢሆን ተቀብለዋለች። ይዟባት ሌላ ሴት መጣ ማለት ነው ኪራ እና ይሄ በፊቱ ወደ በፊቱ የማይሆን ውስጥ ገብቷል። ያው ተመልሷል፣ ደህና ሆኗል ተብሎ ነበር። ግን አሁን በድጋሚ ኪራ ሰክሮ በመጠጥ እንትን ብለው ያው እሱ ሳያቅ ያው ነፂ እንደዚህ ወደ ራሱ አብሮ እንዲኖሩ አድርገዋለች ማለት ነው። እና ያሱም ሳይፈልግ እሷም ወደ ቤቱ መጣች። ከዚህ ቤት ለሶስት ቀን ብላ ነበር የመጣችው። ምንም ሳዲስ ያው ጽናትም ስታያት ምንድን ነው ስትለው ለኪራ፣ አይ ምንም አይደለም እኔ ራሱ አላቃት መንገድ ላይ ነች ያገኘኋት ብሎ ይላታል። ከዛም እሷም ግራ ተጋባች። ጽናት ለምንድን ነው እንደዚህ የሚያደርገው ለምንድን ነው ጽናት በጣም ተናዳለች። ለምንድ ነው እንደዚህ የሚያደርገው? ምን ነው ይህ ህልም ነው ምንድ ነው ብላ በጣም ተናዳለች ማለት ነው። ለራሷ ጉራ ተጋብታታል። በቃ ምን እንደሚፈጠር አላወቀችም። ያው ብዙ ነገር ደብቋታል። ያው ኪራ በሌላ ቤት አድሮ እንደዚህ እንደሆነ አላወቀችም። እና ጉዱ እስከሚሰማ ድረስ ያው በትዕግስት እየጠበቀች ነው ማለት ነው ጽናት ያው ጽናት ወደ ነበረበት ወደ ድሮ ማንነቱ እየተመለሰ ነው። በጣም ነው የደነገጠው፣ እሱም በጣም ነው የደነገጠው። እንደዚህ መሆን አልነበረበትም። ያው እሱም ያው መጠጥ ነው እንደዚህ ያደርገው። ያው እሱም ያው ለጓደኛው ለናሁም ነገረው። ናሁም ለምን እንደዚህ ታረጋለህ? ለምንድን ነው እንደዚህ የምታረገው? አንተ በጽናት ላይ እንዴት እንደዚህ አይነት ተሰራለህ? ከዚህ በፊት ያ ሁሉ መክረንህ ለምንድን ነው እንደዚያ ያረከ ብሎ እና አሁን ለኪራ ተቆጣው ማለት ነው። በጣም ነው የተቆጣው። እና አሁን ምንም ነገር ሳትደብቀኝ ከጅምሩ እስከ መነሻው ድረስ ንገረኝ አለው። ከዛ እሺ እነግርሃለሁ፣ አትቆጣ በቃ እኔ ለራሴ ራሱ ግራ ገብቶኛል አለው ኪራ። በቃ እኔ የዛን ቀን ጠጥቼ ነበር እንደዛ ያሆንኩት። ምንም አቀው ነገር የለም። ተደውሎልኝ ነው ና አቶ እናቶሎ በል ብሎ የሄድኩት። ሲሄድ እነሱ ናሆምና ቅዱስና ነጽ ነበሩ ማለት ነው። እና እንደዛ የሆኑ እነሱ አብሮ ነበሩ ሲሄድ እንደዛ ነበር የተፈጠረ ያለው ያው እየጠጣ ነበር። በስካር መንፈስ የት እንዳደርኩ አላቅም። እና አብሮ አድረናል አለው ማለት ነው። ለናሆም ጭራሽ አብሮ አድራቸዋል። ለምን እንደዚህ ታደርጋለህ ብሎ እናሁን ተቆጣ ጽናት አሁን ምንድን ነው የምንላት ምን እንዴት ነው የሚደረገው ይሄ ነገር እቺ ልጅስ ለምንድን ነው እስከ ቤት ድረስ ያመጣሃት ብሎ እናሁን ተቆጣ ያው ያው ኪራ በጣም ተጸጽቷል በጣም ተናዷል ምንም ማድረግ አልችልም እኔ መጣች እዚ ላይ ይሁዋት ማቀው ነገር የለም አለ ያው እንደምታየው ያው በቃ እኔ ጓደኛዬ ነህ ብዬ ነው የማማክረህ እያለውና አሁን በጣም ተናደደ አዘነላት፣ ለጽናት። ጽናትም ግራ ተጋባች፣ ለምን እንደዚህ ሆነ ለምን እንደዚህ ይፈጠራል ብላ ተናደደች። እሷም በቃ ለምን እንደዚህ ታደርጋለች? ከዛም በቃ ይህን ማንሶ ቤት ውስጥ ጫትና ስጀራዋን በዋን አቅርባ እንደዛ ቤቱ እንትን ቤት አድርገዋለች ማለት ነው። እንደዚህ እየቃመች ጽናትም ተናዳ ለምንድን እንደዚህ የምታጭሱ ለምንድን ነው እንደዚህ የምታረጊው? እያለቻት ለነጽ እየተቆጣቻት ነው። ይህ ነገር ኪራ እንዳያይ፣ ኪራ ሳያይ ይህንን ጥርግርግ አድርገሽ ጣይ እያለቻት ነበር። እሷም ውጪ ከዚህ ጋር በሙዴን አትቀስቅሽ፣ ሙዴን ትናት ባታጀብሺ ትናንትና ያጀበሽኝ ይበቃል፣ ስለዚህ ይበቃሻል ምናምን እያለቻት ለጽናት እንደዛ መልስ እየመለሰች ላት ነበር። ጽናትን በጣም ተናዳ፣ ለምን እንደዚህ ታደርጊያለሽ አንቺ? ይህን ነገር ለአንቺ ይጠበቃል? በዚህ መልኩ ለምን እያለች እየተናገረች ነቻት እየተቆጣቻት ነበር። ያው እሷ ያው አልተረደቻትም። ያው ጭራሽ ጫትና ሲጃራዋን ይዛ እየጠጣች እንደዛ እያደረገች ቤት ውስጥ ብን እያደረገች ነው ማለት ነው። ያው ጽናት በንዴት በጣም በቃ በጣም ተናዳለች። ውስጥ እንገብታ ጽናት ለምን አሁን ምንድን ነው የምለው ኪራ? ምንድን ነው የምለው እንደዚህ ተቆጥቻት አሁን እንዳትነግረው ብቻ ብላ ደግሞ ወደ ኪራ ደግሞ ትጨነቃለች። እሷ የራሷን እንትን አላወቀች እና ጽናት በጣም እየተተራራባት ነበር። ነገሮች ሁሉ እየተራራ አሁን ደህና ሆንኩ አሁን ህይወቴን አጣፈጥኩ ስትል ገና በፍቅራቸው መሀል ደግሞ እንደገና ሌላ እንትን መጣባት ማለት ነው። ሁሌ ችግር አሁን ምን እንደሚፈጠር ራሱ አይታቀም አስቡ። እና ሁሌ እንደዚህ የሆነች በጣም ህይወቷን አሳሰባት ማለት ነው። ለምን እንደዚህ ይሆናል ብላ በጣም እየተቆጣችን ነበር። ያው የጽናት ነገር እንደምታውቀው ሁሌ በቃ ጥብ ነው። ሁሌ የሆነ ነገር ተሳካለች ስትል የሆነ ነገር ደግሞ እንትን ይላታል። ስለዚህ ያው ምንም ማድረግ አይቻልም። ያው ጽናትዬ ብርታት ውስጥሽ ነው ምለው። በጣም ከባድ ነው፣ የምር በጣም ከባድ ነው። እንደዚህ መሆንም የለበትም ግን በቃ ያው ኪራ በእንደዚህ ልክ ማድረግ አልነበረብህ። ማንተም ወደ ራስ ተመለስ፣ ወደ ራሳችሁ ተመለሱ፣ ወደፊቱ ፍቅራችሁ ተመለሱ ማለት ነው። ያው ሁላቸውን ጓደኞቹ በጣም የተቆጡት ምን እንደመጠረ ምን እንደሆነ ያው ጓደኞቹ ምሩም ያው ሰኔም እነ ም በጣም ተናደዋል። ለምን እንደዚህ ያደርጋል ብለው እሱ ላይ እየፈረዱ ነው ማለት ነው። ያው ጽናት ላይ ነው ያሳዘነቻቸው። ጽናት አሁንም እየተጎዳች ነው። አሁንም እንደዚህ እየሆነች ነው። ለምንድን ነው እንደዚህ የሚሆነው ብለው በጣም እየተቆጡ ነው። እነሱም ያው ምንም ማረግ አይቻልም እና ያው ጽናት በንዴት ላይ ነች ማለት ነው። ፈጣሪ ሁናቴ እኔ ከምር በጣም ነው የተናደደችው ውዶቼ እና እና አሁን በጣም ተናዷል። እሷ ለምን እንደዚህ ታደርጋለህ? በጽናት ላይ ለምን እንደዚህ ትሰራለህ? ብሎ በጣም እየተቆጣው ነበር። ያው እሱ በቃ ያላወኩ ራሱ ማውቀው ነገር የለም ብሎ መልስ መለሰለት ማለት ነው። ያው እነ ጽናት ምን ነምሩ ምን ነሰኒ እቺ ልጅ ብድነች እንደ ምናምን እያሉ ለራሳቸው ራሱ ግራ ተጋብተዋል። እብድነች ምናምን እያሉ ነበር ውዶቼ። ላይክ ሼር፣ ሰብስክራይብ እያደረጋችሁ ገባ ገባ ብሎ ማለት